ሰላማችሁ ይብዛ ውድ የዩቱብ ቤተሰቦቻችን፣ አዲስና ያልተሰሙ መረጃዎችን ወደ እናንተ የምናደርስበት ጊዜ ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያም ዩቱብ ቻናላችን ሰብስክራይብ በማድረግ እንድትጀምሩ ከወዲሁ እንጋብዛለን። ህንድና ፓኪስታን አንዳቸው ሌላቸውን የደረሱበትን የተኩስ አቁም በመጣስ ወነጀሉ። ህንድና ፓኪስታን የተኩስ አቁም ላይ መድረሳቸውን ከገለጹ ከጥቂት ሰዓታት በኋላ አንዳቸው ሌላኛውን ስምምነቱን በመጣስ ወንጅለዋል። በህንድ ቁጥጥር ስር በምትገኘው ካሽሚር ፍንዳታዎች ከተሰሙ በኋላም የህንድ ውጭ ጉዳይ ሚኒስትር ቪክራም ሚስሪ ስምምነት ከተደረሰ በኋላ ተደጋጋሚ ጥሰት ተፈጽሟል ሲሉ ተናግረዋል። የፓኪስታን ውጭ ጉዳይ ሚኒስቴር በበኩሉ በተወሰኑ ስፍራዎች በህንድ የተፈጸሙ ጥቃቶች እያሉ ቢሆንም ለተኩስ አቁሙ ትግበራ ቁርጠኞች ነን ሲሉም ተናግረዋል። ባለፉት አራት ቀናት በሁለቱ ሀገራት መካከል የተፈጠረው ግጭት ባለፉት አስርተ ዓመታት በመካከላቸው ከታየው ወታደራዊ ፍጥጫ ህንድ ባለፈው ወር በፓልም ለደረሰው ጥቃት ምላሽ በሚል በፓኪስታንና ፓኪስታን በምታስተዳደረው ካሽሚር ግዛት ላይ በሰው አልባ አውሮፕላን ሚሳኤሎችና ሌሎች ተተኳሾች የታገዘ ድብደባ አድርጋለች። ፓኪስታን የ26 ሂንዶችን ህይወት በቀጠፈው ጥቃት ላይ እጅ የለበትም ብላ ብታስተባበልም ህንድ ግን በመንግስት በሚደገፉ አማጽያን የተፈጸመ ነው ስትል ትሞግታለች። ለአራት ቀን ከቆየው ድንበር ተሻጋሪ ጥቃት በኋላ ፓኪስታንና ህንድ ሙሉና ወዲያውኑ ተፈጻሚ የሚሆን ተኩስ አቁም ለማድረግ ተስማምተው ነበር። ሁለቱ ሀገራት የተኩስ አቁም ለማድረግ መስማማታቸውን የ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩስ ማህበራዊ ሚዲያ ገጻቸው ላይ ይፋ አድርገዋል። አክለውም በአሜሪካ ሸምጋይነት በሁለቱ ኒኩለር ታጣቂ ሀገራት መካከል ተኩስ ለማቆም ስምምነት መደረሱን ገልጸዋል። የፓኪስታኑ የውጭ ጉዳይ ሚኒስትር ኤሻቅ ዳር አገራቸው ተኩስ አቁም ለማድረግ መስማማቷን አረጋግጠዋል። ሚኒስትሩ ለሀገራቸው የመገናኛ ብዙሃን በዲፕሎማቲክ ጥረት ውስጥ ቱርክና ሳውዲ አረቢያ እንዲሁም አሜሪካ የውጭ ጉዳይ ኃላፊዋን ጨምሮ በርካታ ሀገራት መሳተፋቸውን ነው የተናገሩት። የሕንዱ የውጭ ጉዳይ ሚኒስትር ቬክራም ሜስሪም በበኩላቸው በምድር በአየርና በባህር ሀገራቸው የምትወስደው እርምጃን ለማቆም መስማማቷን አረጋግጠዋል። ጨምረውም ተኩስ አቁሙ በሰዓታት ውስጥ ተግባራዊ ይሆናል ሲሉም ተናግረው ነበር። ስምምነቱ ይፋ ከተደረገ ከጥቂት ሰዓታት በኋላ ጥርስር የሚገኘው ካሽሚር ግዛት የሚገኙ ነዋሪዎች ፍንዳታዎችን መስማታቸውንና በሰማይ ላይ ፍንጥቅጣቂዎች ማየታቸውን ነው የተናገሩት። የህንዱ ውጭ ጉዳይ ሚኒስትር ቬክራም ሚስሪም ላለፉት ጥቂት ሰዓታት ከተደረስነው ስምነት በተቃራኒ ተደጋጋሚ ጥሰቶች ተፈጽመዋል። ይህ አስቀድሞ የተስማማንበትን የጣሰ ነው ሲሉም ነው የተናገሩት። ሚስሪ ታዲያ የህንድ መከላከያ ኃይል ተገቢውን ምላሽ እንዲሰጥ ትዕዛዝ መተላለፉን ነው የተናገሩት። አክለውም ፓኪስታን ስለተፈጸመው ጥሰት ማብራሪያ እንድትሰጥ እጠይቃለሁ ብለዋል። የፓኪስታኑ ውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸውም ፓኪስታን ቀደም ብሎ በህንድ እና በፓኪስታን መካከል ለተደረሰው ተኩስ አቁም ስምምነት ቁርጠኛ መሆኗን መግለጽ እፈልጋለሁ ብለው ነበር። ምንም እንኳን በተወሰኑ አካባቢዎች በህንድ የተኩስ አቁም ቢጣስም የጦር ኃይላችን ጉዳዩን በኃላፊነትና በመታቀብ ተቆጣጥሮታል ብለዋል። የተኩስ አቁሙን በተቀላጠፈ ሁኔታ ለ በማስፈጸም ማንኛቸውም የሚኖሩ ጉዳዮች በተገቢው ደረጃ በመግባባት ሊፈቱ ይገባል ብለን እናምናለን። የተሰማሩ ጦር ኃይሎችም ቢሆኑ ከማንኛውም ነገር መታቀብ አለባቸው ብለዋል። ካሽሚር በህንድና ፓኪስታን የይገባኛል ጥያቄ የሚቀርብበት ግዛት ስትሆን፣ ነገር ግን ሁለቱም ሀገራት ከብሪታንያ ነፃነታቸውን ካገኙት እንደ አውሮፓውያን አቆጣጠር ከ1947 ጀምሮ በከፊል ብቻ እያስተዳድሯት ይገኛሉ። የይገባኛል ጥያቄው ለሁለቱ የኒውክለር ለታጠቁ ሀገራት ምንጊዜም የፍጥጫ ምክንያት ሲሆን ከዚህ በፊት ሁለት ጊዜ ያህል ወደ ጦርነት ገብተዋል። የተኩስ አቁም ስምምነቱ መደረሱን ያረጋገጡት የህንዱ ውጭ ጉዳይ ሚኒስትር ሁለቱ ሀገራት ተኩስ ለማቆምና ወታደራዊ ተግባራትን ለመግታት መስማማታቸውን ተናግረዋል። ህንድ በሁሉም መልኩና መግለጫዎች በሽብርተኝነት ላይ ያለማቋረጥ ጠንካራና የማያወላድ አቅሟን ቀጥላለች፣ ይህንም አጠናክራ ትቀጥላለች ሲሉ ነው የተናገሩት። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ ለህዝባቸው ባደረጉት ንግግር ለሁሉም ሰው ጥቅም ሲባል መደረሱን ተናግረዋል። የተኩስ አቁም ይፋ መደረጉን ተከትሎ ንግግር ያደረጉት የአሜሪካው ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ህንድና ፓኪስታን በገለልተኛ ቦታ በሰፊው ጉዳዮች ላይ ውይይት ለመጀመር ተስማምተዋል ብለዋል። አክለውም እርሳቸውና የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከህንድና ፓኪስታን ከፍተኛ ባለስልጣናት ጋር የሀገሪቱን ጠቅላይ ሚኒስትሮች ናሬንድራ ሞዲና ሼባዝ ሻሪፍ ጨምሮ ለ48 ሰዓታት ያህል ንግግር ማድረጋቸውን ጠቅሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ግጭቱን ለማድረግ ለማርገብ የሚደረገውን ጥረት ሁሉ በደስታ እንደሚቀበሉ ተናግረዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰርኬር ስታምር ብሪታንያ በውጭ ጉዳይ ሚኒስትር ዴቪድ ላሚ በኩል ከሁለቱም ወገኖች ጋር ለተወሰኑ ቀናት በውይይት ላይ መሳተፋቸውን ገልጸዋል። ሰርኬርም ዛሬ የተኩስ አቁም ስምነት ተደርሶ በማየቴ ደስተኛ ነኝ ካሉ በኋላ አሁን የሚኖረው ተግባር ዘላቂ እንዲሆን ማድረግ ነው ሲሉም ተነግረዋል። በሌላኛው መረጃችን ፑቲን ከዩክሬን ጋር በቀጥታ ለመነጋገር ጥሪ አቅርበዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር ከግንቦት ሰባት በፊት ቀጥተኛ ንግግር ለማድረግ ጥሪያቸውን አቅርበዋል። ቀዳሚት ዕለት ከክሪምሊን በቴሌቪዥን በሰጡት መግለጫም የግጭቱን መሰረታዊ ምክንያት ለማስወገድ እንዲሁም ዘላቂና ጠንካራ ሰላም ለማምጣት የሚያስችል ኮስተር ያለ ንግግር ማድረግ እንፈልጋለን ሲሉም ነው የተናገሩት። ይህ የቭላዲሚር ፑቲን ንግግር የተሰማው የእንግሊዙ ጠቅላይ ሚኒስትር ሴር ኬሚር ስታርመር፣ የፈረንሳዩ ኤማኑኤል ማክሮን ጨምሮ የአውሮፓ መሪዎች ዩክሬኑ ከጎበኙና ሩሲያ ያለምንም ቅድመ ሁኔታ በአስቸኳይ ለሰላሳ ቀናት የሚዘልቅ የተኩስ አቁም እንድታድርግ ከጠየቁ በኋላ ነው። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለአውሮፓ መሪዎች ጥያቄ በሚገባ ማሰብ ይኖርብናል ሲሉ የሞስኮን ምላሽ አሳውቀው፣ ነገር ግን እኛ ላይ ጫና ለማድረስ መሞከር ፈጽሞ ረብ የለሽ ነው ሲሉ አስጠንቅቀዋል። ፑቲን በመግለጫቸው በቱርክ ትልቋ ከተማ ኢስታንቡል እንዲካሄድ የጠየቁት የሁለቱ ሀገራት ንግግር አዲስ የተኩስ አቁምና የሰላም ስምምነት ላይ መድረስ ያስችላል የሚለው ላይ ተስፋ እንዳላቸው ተናግረዋል። የሩሲያው ፕሬዚዳንት እሁድ ዕለት የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን ጋር በውይይት ዝርዝር ጉዳዮችን በሚመለከት እንደሚነጋግሯቸው አስታውቀዋል። የአውሮፓ መሪዎች ወደ ዩክሬን ዋና ከተማ ተጉዘው ሞስኮ ለአንድ ወር የሚቆይ ተኩስ አቁም እንድታደርግ በጠየቁበት ዕለትም በቀረበው የሩሲያ የአነጋገር ግብዣ ላይ እስካሁን ኪየቭ መላሻ ሰጥታለች። ቮሎዲሚር ዘሌንስኪ ዩክሬን ስለ ተኩስ አቁም ለመነጋገር ከፑቲን ጋር ለመገናኘት ዝግጁ መሆኗን ገልጸው ነበር። አክለውም ሩሲያ ጦርነቱ እንዲያበቃ ፍላጎት ማሳየቷ በጎ ምልክት ነው ሲሉም ተደምጠዋል። ተናግሯል። ዜለንስኪ ሩሲያ የተሟላ ዘላቂና አስተማማኝ የሆነ የተኩስ አቁም ከነገ ጀምሮ እንደሚኖር ማረጋገጫ ትሰጣለች ብዬ ጠብቃለሁ ብለዋል። የአውሮፓ መሪዎች የፈቃደኞች ጥምረት ሲሉ የመሰረቱት አባል ሀገራት የሆኑት ፈረንሳይ፣ ጀርመን፣ ዩኬና ፖላንድ ወደ ኬብ በተጓዙበት ወቅት ከዩክሬን ፕሬዚዳንት ቮለድሚር ዜሌንስኪ ጋር በአንድነት መግለጫ ሰጥተው ነበር። መሪዎቹ ፑቲን ለ30 ቀናት የሚቆይ የተኩስ አቁም የዓለምን ቅድመ ሁኔታ ለማድረግ የማይስማሙ ከሆነ አዲስና ግዙፍ ማዕቀፍ ባየር በባህርና በኤብስ በሩሲያና ባንክ ዘርፎች ላይ ሊጥሉ እንደሚችሉ አስጠንቅቀዋል። እነዚህ መሪዎች ይህንን ምክረ ሀሳብ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መነጋገራቸው ነው የገለጹት። ፑቲን በንግግራቸው የጠቀሱት ሌላኛው የተኩስ አቁም የሁለተኛው የዓለም ጦርነት ድል መታሰቢያ ምክንያት በማድረግ የተኩስ አቁም እንዲደረግ ያስተላለፉት ትእዛዝ ነው ብለዋል። በተናጠል የሚደረግን የሶስት ቀን የተኩስ አቁም ጥሪ ለታይታ ነው በማለት ውድቅ አድርገዋለች። ሩሲያ በበኩሏ የዩክሬንና 480 ጥሰቶችን ፈጽማለች በማለት ከመወንጀሏ በፊት የተኩስ አቁሙ እየተጤነ ነው ማለቷ ይታወሳል። ፑቲን ቅዳሜ ዕለት በሰጡት መግለጫ ላይም ሁሉም ነገር እየሆነ ቢሆንም ለኪየቭ ባለስልጣናት ድርድሩን እንዲቀጥሉ ጥሪ እናቀርባለን። አጽንኦት መስጠት የምንፈልገው ቀጥተኛ ንግግሩ እንዲቀጥሉም እንዲሁም ያለምንም ቅድመ ሁኔታ መሆን እንዳለበት ነው የተናገሩት። በሩሲያና በዩክሬን መካከል ለመጨረሻ ማሻሻ ጊዜ ቀጥተኛ ንግግር እየተካሄደው ሩሲያ ዩክሬን ከመውረሯ አስቀድሞ ከሶስት ዓመት በፊት ነበር ነው የተባለው።